አንዳንድ ነገሮች ያለ ክርስቶስ ሰው የማያውቅልን ችግሮች አሉ። አንዳንድ ነገሮች ያለ ክርስቶስ ሰው የማያውቅልን ችግሮች አሉ። ለሰው ስንነግረው ከመተቸት በቀር መልስ የማይሰጣቸው በስቴዲየም ውስጥ በግልጽ ያ ሁሉ ህዝብ በተሰበሰበ ውስጥ ዲያብሎስን ወይም ደግሞ የጥንት ጠላታችን የተጣለው ሳጥናኤልን በግልጽ ያመለኩበትን ቪዲዮ ይዤላችኋል። አብረና የዋለ ምን መሰላችሁ፣ በሃይማኖታችሁ አትፈሩ፣ በማኅተባችሁ ጭራሽ አትፈሩ። በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ። የምትሰሩበት ቦታ፣ የምትማሩበት ቦታ፣ የምትነግዱበት ቦታ ክርስትናችሁ እንዲታይ የማትፈልጉ ከሆነ በአንድ ዩኒቨርሲቲ ውስጥ የክህደት ትምህርት እያስተማሩ ወይም ደግሞ ወደ ራሳቸው የመሳብን ስራ እየሰሩ ያሉ ሁለት ሰዎች አባትና ልጅ ባደረጉት ነገር ላይ የኢትዮጵያዊው ዲያቆን ምዕረት የሚባል ሰው በዚህ ልክ አርበድ ብዷቸዋል። የተወሰነውን ደቂቃ ይዤላቸው መጥቻለሁኝ፣ እናየዋለን። ይህ ቪዲዮ በአሁኑ ወቅት እንግዲህ አለማችን እያነጋገረ ይገኛል። በአሜሪካን ሀገር በአንድ ካምፓስ የተደረገ እንግዲህ ሃይማኖታዊ ውይይት ነው። ከሰዓት አስራት ከጉልበት ይወጣል ከሰዓት አስራት ከጉልበት ይወጣል። የጉልበት አስራት አለ። አንድ ክርስቲያን በቀን አርባ አንድ ስግደት ለሊቀ ካህናት ኢየሱስ ክርስቶስ የጉልበት አስራት ያወጣል። በነፍስህ ሐኪም በካህኑ ፊት ሰይጣን ያቆሰለህን ቁስል ገልጣ አሳየው። በነፍስህ ሐኪም በካህኑ ፊት ሰይጣን ያቆሰለህን ቁስል ገልጣ አሳየ። አንዳንድ ሰው ትልልቁን ናጫ ትቶ ትንንሹን የሚናዘዛል። ሰላም ለእናንተ ይሁን የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም ደግሞ የዚህ ግእዝ ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ሰላም ነው፣ ሁሉ ተማ፣ ሁሉ ሸጋ ነው፣ ሁሉ አሸወይና ነው። ዛሬ ይመስገን ጊዜ እግዚአብሔር ክብሩ ይስፋ፣ እጅግ በጣም ደህና ነን። ይሁላችሁ እንግዲህ ጾሙ እየተገባደደ ነው አ ኒቆዲሞስን አለፍን። መቼም በዚህ ሳምንት ይዘን የምናልፈው እሱን ነው። ቀጣይ ደግሞ መድኃኒት ተብሎ ሊጠራ የሚችል ወይም ደግሞ ሳአናችንን የምናከብርበት ጊዜ እየደረሰ ነው። እግዚአብሔር የተመሰገነ ይሁን። እንዲህ ያሉ መርሃ ግብሮችን አዘገጃጅቼ ወደ እናንተ ይመክራሉ፣ ይገስጻሉ፣ ያስተምራሉ ብዬ ያሰብኳቸውን ቪዲዮዎች በጠቅላላ ይዤላችሁ ብመጣሁ። እኔ ዲያቆን አቤሜሌክ ነኝ። እናንተ አድማዊ ተመልካቾቼ ይሄ ቪዲዮ ለመጀመሪያ ጊዜ ከሆነ ወደ እናንተ የሚመጣው ሰብስክራይብ ትለዋል በተንኩ በጣም ብዙ ነገር አልፏችኋል። በጣም በጣም ብዙ የሆኑ ነገሮች ሳታገኙ፣ ሳይደርሳችሁ ቀርተዋል ማለት ነው። ምክንያቱም አድማዊ ተመልካቾቼ ይሄን የሚያዩ በሙሉ በጣም እርግጠኛ የምነግራችሁና የማምንባቸው ላይክ የምትለዋንበትን እየነኩ ነው የሚያዩት። ምክንያቱም ተምረውበታል፣ ተገሰጸውበታል፣ አዲስ ነገር አውቀውበታል። ወቅታዊ ስለ ሀገር ስለ ሃይማኖት ሰምተናል ብዙ ነገር አይደል። እግዚአብሔር የተመሰገነ ይሁን። ዛሬም ይዤላቸው የመጣሁት ነገር እጅግ በጣም ቆንጆ ነው። ስለዚህ አብራችሁኝ እንድትቆዩ በአክብሮት ጠይቃለሁኝ። በጣም የሚገርማችሁ ነገር የእኛ ሰዎች ኦርቶዶክሳውያን ማለት ደግሞ በብዛት ማለት ነው፣ አስራት በኩራት እየተባለ እንባላለን አይደል? ትክክለኛ ትርጉሙን እንኳን ቀጥታ አናውቅም ብዙዎቻችን። አስራት በኩራት ምን ማለት እንደሆነ አስራት ሌላ ነገር፣ በኩራት ሌላ ነገር እንደሆነ እንኳን የማናውቅ ሰዎች አሉ። አባ ገብረ ኪዳን በዚች ላይ ጣል ያደረጓትን ነገር ዝም ብዬ እንደ ቁጭ አድርጌላችሁ ልለፍ። አንዴ ስሙኝ። ማይችኳይ ከሰዓት አስራት ከጉልበት ይወጣል። የጉልበት አስራት አለ አንድ ክርስቲያን በቀን አርባ አንድ ስግደት ለሊቀ ካህናት ኢየሱስ ክርስቶስ የጉልበት አስራት ያወጣል ይሰግዳል ማለት ነው። አርባ አንድ ስግደት ስራ ከሆነ ማንኛውም ክርስቲያን ይሰግዳል የመድኃኒ ዓለምን ሥቃዩን እያሰበ። የጸሎት አስራት አለ በቀን መዝሙረ ዳዊትና ውዳሴ ማርያም ማንም ክርስቲያን ሳይደርስ መዋል የለበትም። ይሄ የጸሎት አስራት ነው። የገንዘብ አስራት አለ። የገንዘብ አስራት ደግሞ ከአስር አንድ ነው። የንጽህና አስራት አለ። እግዚአብሔር ከአይን አስራት ይቀበላል፣ አይን ንጹህ ሁሎ መዋል ማደር አለበት። ከጆሮ አስራት ይቀበላል፣ መልካም ሲሰማበት፣ ክፉ ሲከለከልበት። ከአንደበት፣ ከጅግር፣ ከልብ እግዚአብሔር አስራት ይቀበላል። ይህንን ያወጣ ኑሮውን ኑሯል ይባላል። ይህንን ለማመስገን ነው ቅዱስ ጳውሎስ ለቆሮንቶስ ሰዎች ባለፈው የሰበኳችሁን ስብከት አስተካክላችኋል። አባቱን የአባቱን ሚስት የሚያገባ በነውር የሚኖር ኃጢአተኛ ነበረ። ስለዚህ እናንተ አስተካክላችኋል። ባለፈው እናንተ የምትሰሩትን ኃጢአት አሕዛብ እንኳን አይሰሩትም ብዬ ሊከባችሁ ነበረ። የአባቱን ሚስቱ ያገባ ነበር የቆሮንቶስ ሰው። ዛሬ ግን ተስተካክላችኋልና የቆሮንቶስ ሰዎች አክሊሌና ክብሬ ናችሁ ብሎ ሊያመሰግናቸው የላከላቸው ነውና፣ መምህራን የህዝብ ክብር ናቸው፣ ምዕመናንም የመምህራን ክብር ናቸው። ሁላችንም መክበሪያ ያድርገን እግዚአብሔር። አባ ገብረ ኪዳን ቃለት ያሰማልን። በመጀመሪያ አይደል? አዎ፣ ብዙዎቻችን አስራት ብለን የምናስበው ከምናገኘው ብር ላይ አስር ፐርሰንቷን ለቤተክርስቲያን ወይ ደግሞ ለእግዚአብሔር መስጠት ነው ብለን እናስባለን። ግን በጣም ፍጹም ስህተት ነው። እሺ፣ በተደጋጋሚ እኔ በዚሁ ፕላትፎርም ላይ በዩትዩብ ማለት ነው ይጅላችሁ የምመጣው የቤተክርስቲያን እገዛዎች አሉ እንድታግዟቸው። በፍጹም የምቃወማቸው አሉ። በጣም በደንብ አድርጌ ነው የምቃወመው። ስፔሻሊ ስፔሻሊ እንደዚህ አይነት አለማመን እንደዚህ አይነት የቤተክርስቲያን ና ግዙ ተዘግቶብናል ብለው የሚለምኑ ካህናትንም ሆነ ምእመናን የሚያስተባብሩትንም ቲክቶከሮች በሙሉ ነው የምቃወመው። በእንደዚህ አይነት መልኩ የሚቀርበውን እዩልኝ። በጻድቁ ስም ነው የምለምናችሁ፣ ባካችሁ ይህንን ቪዲዮ እያያችሁ ይንዳታሳል ባካችሁ፣ ስለ አለማት ፈጣሪ ስለ ቅዱስ እግዚአብሔር ስለ አያችሁ ልክ በእንደዚህ አይነት ሁኔታ የሚቀርቡትን ቤተክርስቲያን ትደግፋለች? በፍጹም አይደለም። እንደዚህ ይቅርና ልብሰ ተክኖ ተለብሶ እንደዚህ እየተደፉ እየተንፈራፈሩ ይቅርና ጥላ ተዘቅዝቆ እንዳይለመን እንኳን ቤተክርስቲያን ታውጃለች። እንደው ባስ ሲል ነው በቃ ጥላ እንኳን ዘቅዝቃ የምትለምነውእና ፍጹም እነዚህ ነገሮች እቃወማለኝ። ታዲያ እነዚህ ነገሮች ከየት መጡ? ነው እኛ አስራት በኩራታችንን በትክክል ስላላወጣን ይመስለኛል እና አስራታችንን በስርዓት እንድናወጣ ይገባል። ከሰዓትም፣ ከጉልበታችንም፣ ከአይናችንም፣ ከሀሳባችንም በ24 ሰዓት ውስጥ የተወሰነውን ደቂቃ ክርስቶስን በማሰብ ስለ ሀሳባችንን እንኳን አስራት ልናወጣ ይገባል ብዬ አስባለሁ። እና እነዚህን አስራት የማናወጣው ወይም ደግሞ የተባልነን አስራት መክራት ለቤተክርስቲያን የምንሰጠው ነገር በትክክል የማናውቀውና የማናደርገው በምን ምክንያት ነው የምንከተው? ለሃይማኖት የምንሄድበትን መንገድ አናቀው። ብዙዎቻችን በዲፎልት እናትና አባጆቻችን ኦርቶዶክስ ስለነበሩ አሁንም እኛ እያስቀጠልን ኦርቶዶክስን እንቀጥላለን። ምዕራፍና ቁጥር የምናውቀው የለም ለምን እንደምንከተል እንኳን በእርግጠኝነት አናውቀውም። ቁረቡ ስንባል የእግዚአብሔር ስጋውና ደሙ ነው ተባልን እንጂ ለምን እንደሆነ የትኛው ድኅነትን እንደሚሰጠን እንኳን ብዙዎቻችን አናውቅም። ማለት እስኪ መምህር ዲያቆን ዘላለም ያለንን እንስማ በዚህ ዙሪያ። አንዱ ደግሞ ተቋጥሮ እስካሁን ያልተፈታው ነገር ቢኖር ወይም ትኩረት ያልሰጠነው ነገር ቢኖር የሃይማኖታችን ትምህርት ጉዳይ ነው። በጣም የሚገርማቸው ክርስቲያኖች እግዚአብሔር በረድኤቱ በቸርነቱ ሸፍኖን ደብቆንና ከልሎን ካልሆነ በቀር እንደ ኦርቶዶክስ ተዋህዶ እምነት አማንያን እዚህ ቤተ ክርስቲያን ውስጥ የተሰበሰብን ሁላችን ስለምናምነው እምነት ቅዱሳት መጻሕፍትን ጠቅሰን ካልሆነም ጭምር እንኳን የምናምነውን እምነት ውስጡ ያለውን ሀሳብ የምናስረዳው ስንቶቻችን ነው? ይሄንን የምነግራችሁ ለምንድን ነው? የምናምነውን ነገር እንዳልኳችሁ ማወቅ ማመን፣ መቀበል፣ መረዳትም ጭምር ስላለብን ነው። ክርስቲያናዊ የሆነው የእያንዳንዳችን ህይወት ሶስት ተልእኮዎች ነው ያሉት። ስንት ተልእኮ? ሶስት ነው። የመጀመሪያው ማመን ነው። እስኪ ማመን በሉ። ሁለተኛው መታመን ነው። እስኪ መታመን በሉ። ማመን ማለት አንደኛ መቀበል፣ ወደ ውስጣችን አስገብተን ውስጣችን ማኖር ነው። ሁለተኛው ማመን ደግሞ ማለት በአይነ ስጋችን መርምረን በስሜቱ አሳቶቻችን ፈትሸን ልንደርስበት የማንችለው እውነት እንዳለ አምነን መቀበል መቻል ማለት ነው። ስለዚህ ምን ልናደርግ ይገባል? የምንኖርበትን እንድናውቅ ቢያንስ የተወሰኑ ምዕራፍ ቁጥሮችን ስለ ቤተክርስቲያን፣ ስለምንከተለው እምነት ጥቂት እንኳን ብናውቅ መልካም ነው ብዬ አስባለሁኝ። ሰሞኑን በደንብ እየተወራ ነው አይደል? ስለዚህ ልጅ እስኪ መረጃውን ጥቂት አድርጌ ላሳያችሁ። እንግዲህ በእዚህ ዩኒቨርሲቲ ውስጥ እነዚህ አባትና ልጅ የማስካድ ስራን በሉት ኖርማሊ እነሱ ጋር ትክክል የሆነ ነገር ስለሌለ ያን ስራ እየሰሩ ባለበት በዛ ቦታ ላይ እንግዲህ በቂ የሆነ መልሶችን በመመለስ አሳፍሯቸዋል እና መረጃውን ላካፍላችሁ። ይህ ቪዲዮ በአሁኑ ወቅት እንግዲህ አለማችን እያነጋገረ ይገኛል። በአሜሪካን ሀገር በአንድ ካምፓስ ውስጥ የተደረገ እንግዲህ ሃይማኖታዊ ውይይት ነው። ይህም ውይይት ብዙዎቻችን ትምህርት ልንወስድበት የሚገባ እጅግ በጣም ማቹር የሆነ ውይይት ነው። ስለዚህ ትንሽ ልንገራችሁ፣ እነዚህ ከኋላ የምትመለከቷቸው እንግዲህ ሁለት አባትና ልጆች ናቸው። ፓስተሮች ናቸው። በተለያዩ አሜሪካን ሀገር ውስጥ በሚገኙ ካምፓሶች እየዞሩ እንግዲህ ወጣቶችን ወደ እነሱ ሃይማኖት እንዲመጡ በአካል በካምፓስ ውስጥ በመገኘት ቀጥታ ተማሪዎቹ ለእነሱ ጥያቄዎች እንዲያቀርቡላቸውና እነዛንም ጥያቄዎች ወጣቶቹ በሚፈልጉት መንገድ ይመልሱላቸውና ወደ እነሱ ሃይማኖቶች እንዲመጡ ያረጋጓቸዋል። እናም በአሜሪካን ውስጥ በሚገኙ ብዙ ካምፓስ ውስጥ ዞሯል። ብዙም ተቀባይነት አላቸው። ብዙ ሰዎችንም እንግዲህ አገዘዋል ረርቷል በሚል እንግዲህ ብዙ ተቀባይነት አላቸው። ታዲያ እንዳልኳችሁ ብዙ ካምፓስ ዞሯል። ነገር ግን አንድ ጥፋት አጠፉ። ማለትም እዚህ ካምፓስ መሄዳቸው እኔ እንደማስበው ከሆነ ጥፋት ነው። ምክንያቱም እንደሞ ልንገራችሁ ከጀርባ የምትመለከቱት ይህ ወጣት ማለትም ለ11 ደቂቃ ሳይንቀሳቀስ ብዙ ጥያቄዎችን ወደ እነሱ ሲያጎርፍ የነበረና እነሱም ሲጠይቁት በትክክል ሲመልሳቸው የነበረው ወጣት የኢትዮጵያ ወጣት ሲሆን የኦርቶዶክስ ሃይማኖት ተከታይ ነው። ዲያቆን ምህረት ይባላል። ያገኘውትም ኢንፎርሜሽን ከሆነ በዚህ ዩኒቨርሲቲ ተማሪ ነው። ታዲያ ይህ ድንቅ ወጣት ለ11 ደቂቃ ከቆመበት አንድ እርምጃ ቦታውን ሳይቀይር ለጠየቁት ጥያቄ ባይብል እያጣቀሰ ሲመልስላቸው ነበር። እናም የሚገርማችሁ ነገር ለ11 ደቂቃ እነሱ ውሃ እየጠጡ ምግብ እየበሉ እሱን ለማሳመን ሞከሩ። ነገር ግን አልተሳካላችሁ ታዲያ ምን አይነት ስህተት እነሱ እንደሰሩ ታውቃላችሁ በዚህ ዘመናዊ ትምህርት በሚሰጥበት ዘመናዊ እውቀት በሚቀዘፍበት ቦታ ላይ እንደዚህ አይነት ለሃይማኖቱ ሙሉ እውቀት ያለው መጽሐፍ ቅዱስን ጠንቅቆ የሚያቅ በአክብሮት መናገር የሚችል አሁንን ባህሉንና እሴቱን የሚጠብቅ ሰው ይገኛል ብለው ያለማሰባቸው ነው ዋጋ ያስከፈላቸው ታዲያ ብዙ ቃላት በተመላለሱበት ይህ ውይይት አባትየው ይረዝማል በሚል ሀሳብ እንግዲህ በመሀል በመግባት ውይይቱን ሊያቋርጡ ችለዋል ማለት ነው ል በጣም ደስ የሚል የሚመስል ዜና ነው። የሚመስል አይደለም፣ ኧረ ነው። ደስ የሚል ነው። ዲያቆን ምረት እግዚአብሔር ያክብርልን። በእውነት አንደበትህን አስልቶ ልብህን አቅንቶ መልካም ነገርን እንድትናገር እና በእነርሱ ፊት ስለ ክርስቶስ ሳታፍር እንድትመሰክር የሆንክበትን ቀን ጨምሮ ነው ማመሰግነው እና እግዚአብሔር የተመሰገነ ይሁን። ካገኘኋቸው ቪዲዮዎች ውስጥ አንድ ጥቂት ስለሱ በሱ በኩል ሪካርድ ተደርጎ የተለቀቀ እዩት። በጣም ደስ የሚል አለ። አገልግሎቱንም እግዚአብሔር ይባርክልን በእድሜ በፀጋ ይጠብቅልን እንላለን። እንደዚህ የሚያንቀጠቅጡ ስለ ቤተክርስቲያናቸው ሲጠየቁ ወይም ደግሞ ሃይማኖታቸውን የሚያውቁ ሰዎች ሲኖሩ ጥሩ ነው። ለዛ ነው ቅድም ሃይማኖታችንን አናውቅም የምንከተለውን በስርዓት አናውቀውም ምን የሚለውን ምን የማይለውን ነገር እንኳን አናቅም ብለን ያልነው እና እንዲህ አይነት ነገር ሲፈጠር እስኪ እነ እከሌ እስኪ እነ እንትና እናንተ ምንድን ናችሁ? እናንተ እነማን ናችሁ? እናንተ ኦርቶዶክሳን አይደላችሁም። እናንተ ማንበብ አይጠበቅባችሁም። ስለዚህ ሁላችን ልናውቅ ይገባል። አዎ ማወቅ አለብንም፣ ልናውቅም ይገባል። ጥንት በማህተባችን የምናፍር ሰዎች አለን። እኔ በጣም የሚገርመኝ ኦርቶዶክሳዊ በመሆናችን ብቻ በራሱ በቃ ማህተባችን ሊያሸማቅቀን ደርሷል። በቃ እንዴት ነው? ለምሳሌ ሰርግ ላይ ታስታውሳላችሁ፣ ሙሽሪት መቼም ብዙ ጊዜ በሙሽራው አላቅም ይሄን ነገር ሙሽሪት በአንገቷ ግልጥ ብሎ እንዲታይ ባዶ እንድትሆን ማተቧን ሁሉ ትበጥሳለች፣ አይደል? ያለንን እንስማ። በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ። የምትሰሩበት ቦታ፣ የምትማሩበት ቦታ፣ የምትነግዱበት ቦታ ክርስትናችሁ እንዲታይ እማትፈልጉ ከሆነ ኒቆዲሞስ መጀመሪያ የነበረበት ችግር አለባችሁ ማለት የመጀመሪያው ስቴጅ ላይ ነው ያላችሁት ማለት ፈራ ተባለ ደፍሮ እኔ እንዲህ ነኝ ማለት አቃተው። ብዙዎቻችን እንደዚህ ነን እኮ። ነጠላቸውን እጥፍጥፍ አድርገው እኮ ቢሮ ከቢሮ ሲወጡ ቤተ ክርስቲያን ለሚሄደው ለማለት የሚፈሩ ሴቶች አሉ። ቤተ ክርስቲያን ለመሳለም ጓደኞቹ ፊት የሚያፍር እኮ ጎረምሳል። ክርስቶስ በእኛ ሳያፍር አሁን እኛ በእሱ ልናፍር ነው? እንዳናፍር በእውነት። እና ኒቆዲሞስ ፈራ ተባብሎ እንዴ ህጋችን እኮ ሳያጣሩ መፍረድ አይፈቅድም አለ። ይህን ጊዜ አይሁድ አንተ እኮ ስላልተማርክ ነው ሊሉት አልቻሉ አንተ አልተማርክም! ሊሉት አልቻሉ። ምክንያቱም ኒቆዲሞስ ምን ያለ ሰው ነው? የተማረ ሰው ነው። በቃ እንመርምር እስቲ ነቢይ ከየት እንደሚነሳ መጽሐፍን መንብር ብለው ተበተኑ ወደ የቤታቸው ይላል። ይሄ ሁለተኛው የኒቆዲሞስ ክርስትና ደረጃ ነው። የመጀመሪያው ፍርሃቱ ነው። ሁለተኛው ፈራ ተባ ያለበት ነው። ሶስተኛውን ልንገራችሁ እናበቃለሁ። ኒቆዲሞስን ክርስቶስ ገይዶ የተማረበትን አሁን ለሄኖክ ሀይሌ ቃለ ሕይወትን ያሰማልን አይደል። ስለዚህ በሃይማኖታችሁ እንደ ኒቆዲሞስ ያው በዚህ ሳምንት ይሄንን ይዘን ኒቆዲሞስ ብለን አይደል የምንሄደው። ለዛ ነው በአንድ ላይ የማያይ እንዲነግረን ያመጣሁላችሁና ፈራተባ የምንል አይነት ሰዎች እንዳንሆን በሃይማኖታችን ነው። ምክንያቱም አውሮፓውያን ምን እያደረጉ ነው፣ በምን ያህል ልክ በምን ያህል መጠን ወደ ዲያብሎስ ተስበው ዲያብሎሳዊ የሆነ ስራን እየሰሩ ነው የሚሉ ነገሮች አሉ። ቆይ ይህም ቪዲዮ ላሳያችሁ ተያይዞ

ግጥሚያ በሚወዳደሩበት ጊዜ ያደረጉትን የክርስቶስን እየጎተተ በሚመስል ለወጡ ስባት በሰይጣኑ እየጎተተው ምናምን ሲሄድ የሆነ ቪዲዮ ሰርተዋል። በበነገተው ምን እንደሆኑ በእርግጠኝነት እናንተም ታውቃላችሁ። ቪዲዮም ሰርቼበት ታይቶ ነበረ። ለዛ እነዚህንም ነገ ሌላ ነገር ይዘንን መተን ደግሞ የምናሳያችሁ ይሆናል። ያው ወቅታዊና እና ሃይማኖታዊ የሆኑ መርሃግብሮችን በየጊዜው እያዘጋጀው ስለማመጣላችሁ ይህንንም በእርግጠኝነት የሚሆነውን አይተን ነገ አዲስ ቀን ይመጣል። ስለዚህ በእንደዚህ አይነት ማህበረሰብ ውስጥ እየኖርን ትክክለኛ መልስ ሊኖረን ይገባል ለማለት ያክል ነው። መምህር ዲያቆን ሄኖክ ኃይሌን ቃለ ሕይወት ያሰማልን። ወደ ካህኑ ዘንድ ሄደን ካህኑ ጋር ንስሐችንን መግባት ብዙ አባቶቻችን አስተምረውን ነግረውናል። አባ ገብረ ኪዳን እኮ እንዲህ ብለው ነግረውን ነበረ። ካህን ይላል ቅዱስ ዮሐንስ አፈወርቅ፣ ቁስል እንደሚያፈርጥ ሰው ነው ይላል ካህናት እንደ ሐኪም ናቸው። ሐኪም ከሚያረጋቸው ሁለት ነገሮችን ያመጣል። ለምሳሌ ሊቁስ ያመጣ አንደኛው ምን ያረጋል ይላል። ለምሳሌ ሰውየው በሽተኛ ቢሆንና እና በሽታውን የሚያስነሳበት የሚያሰክር መጠጥ ቢሆን ወይን ቢሆን ለምሳሌ ይሄን መጠጥ ተው ቢለውና ሰውየው ደግሞ ጭንቅላቱን ስለሳተ ወይኑን ካልሰጣችሁኝ እያለ ቢያስቸግር ሐኪሙ ምን ያረጋል አለ። የግሪክ ሐኪሞች በጊዜው የሚያረጉት ነው። እንግዲህ እሱ ምሳሌ ተጠቀመው በሩን በሙሉ ያዘጋና መስኮቶችን ሁሉ አስጋርዶ ይላል። ወይን በገበታ አስመጥቶ በሽተኛው ሳይ ብርጭቆውን ከወይኑ ውስጥ ነክሮ በብርጭቆ ውሃ አድርጎ ይሰጠዋል ይላል። ከዛ ሰውየው ምን ያደርጋል? ወይን የጠጣው እየመሰለው ምድ የሚጠጣው ወይን እያሸተተ ምን ይጠጣል? ውሃ የጠጣ ከዛ፣ ተመስገን ወይን የጠጣው ተሻለኝ ይላል። ነው አንዱ ሕክምና ሳይኮሎጂ አይደለም ስለዚህ ያን ይጠጣና ተሻለኝ ይላል። ካህናትም በጎ ማታለል፣ ምዕመኑን ማታለል አለባቸው ነው። በጎ ማታለል በጎ ማታለል ምንድነው? እቺን አድርጋት ይሄ እንትን ቀላል ነው ይሄ ቀላል ነው ብለው በጎ ማታለል ያታለሉት ይገባል። ቁስል ስታፈርጥ ምንድነው አሁን መርፌውን እንዲያደርጋ አንድ ጊዜ ቁስሉ ላይ ብታረገው በውጥ ይልል ይችላል። እያረክ ካረክ ግን ሳይ እያለ ያስፈርጣል ማለት ነው፣ ቁስሉ ስለዚህ፣ ፍየል ሰርቄ አለው ብሎ ቢናዘዝ ውይ ይህ ነው መርፌውን እስከ ጫፍ መጨመር ማለት ነው። ከዚያ በኋላ አረ አባ ያላወቁም ብሎ ቤቱን አይ ፍየል ሰርቄ ቀላል ነው ሲለው በሬም ይላል ማለት ነው። ቀስ አድርጎ ማስፈረጥ ማለት ይሄ ነው ማለት ነው። እና ካህን አስታማሚ ነው ማለት ይሄ ነው። ብዙ ጊዜ መምህራኖች የሚጠቅሷት አንዲት ታሪክ አለች። አንድ እንደዚሁ ሰባት ሰው የገደለ ሰው፣ ቅርብ ቀን የሚላችሁ መጥቼ ነበር፣ ይሄንን ቪዲዮ በእርግጠኝነት አይታችሁት ከሆነ ሰባት ሰው የገደለ ሰው ንስሐ ሊገባ አንድ እንደው አዲስ ገና እንደ መሾማቸው ካህን የሆኑ ሰው ጋር ይሄድና፣ አባቴ ሰባት ሰው ገድያለሁኝ እና እንደው ንስሐ ለመግባት ነበር የመጣሁት ሲላቸው ሲስቲዮ ምናም ሲሉ ሰውዬማ በቃ ጠቁሞ ያስይዙኝ ነው በማለት እሳቸውንም ገደላቸው ይባላል። ስንተኛ ሆኑ ማለት ነው? ስምንተኛ ሰው ሆኑ ማለት ነው። እንግዲህ ሌላ አባት ጋር ደግሞ እንዲሁ ይሄድና እኛን አባት እንደ አባቴ ሰባት ሰው ገድ ያለው ከዛ ይሄን ደግሞ ገድ ያለው ብዬ ለመናገር አንድ አባት ጋር ሲሄድ እግዚኦ ሲሉብኝ ጠቁሞ ያስይዙኛል ብዬ እሳቸውንም ገደልኳቸው። ከዛ እርሶ ጋር መጣው ይሄንን ለመግባት ነው ይላቸዋል። ጸበል ቀድተህሊና ከዛ አጠምቀሃለሁ ብለው በአንድ ጉድጓድ ሰደዱት ይላሉ በገመድ አስረው ከዛ ጉድጓድ ውስጥ ገብቶ ጸበሉን ቢፈልግ ያጠዋል አረ የለም ብሎ ከአባ ጋር ሊያወራ ቀና ሲል እሳቸው ያስገቡበትን ገመድ ሰብስቦ አስገብተውታልና ወስደውታልና እንዴት እንዲያደርጋሉ ምናምን ሲላቸው አንተ እዛው ነው መሆኑ የሚገባ ብለው አስቀሩት ሲዝት እገሎታለሁ ሰወጣቆ እገሎታለሁ ሲል ሲል አንድ ኮዳ ውሃና አንዲት ዳቦ ሲሰጡት ቀጥለው መጽሐፍ ሲሰጡት ሰባት ቀን አንድ ወር መንፈቅ አመት አመታቶች ሲሆኑት በቅቶ ሌላ ጊዜ ምግብን ለመስጠት ሲሄዱ የለም። ደንግጠው ወዴት ሄደ እያሉ እየተዟዟሩ ሲፈልጉ ከኋላቸው ይባርኩኝ አባ ይላቸዋል። ደንግጠው ዞር ሲሉ ሰውየው በአየር ላይ ቆሞ አዩት። እስኪ በቃም ድረስ አደረሱት ይላል። አያችሁ? ስለዚህ ለካህናት ቁስልን በዚህ ልክ ነው የሚያክሙልን የሚያድኑን ብለን እናምናለንም። ስለዚህ ንስሐችንን ለመግባት ፍጹም ፍጹም ልንሳቀቅ ወይም ደግሞ እንደው ልንፈራ አይገባም። ካህናት አባቶቻችንም ስትቀበሉን ልክ በኚህ በሁለተኛው አይነት አባት ጥበበኛ ሆናችሁ ቢሆን መልካም ነው ለማለት እወዳለሁኝ። ከአባ ገብረ ኪዳን እስኪ ልጨምርላችሁ አንድ እንደው አንድ መነኩሴ መጥቶ ወጥቶ እንደው እስክስታ ቢያስነካው ምን ትላላችሁ? እንደው ምን ትላላችሁ? አያስን ምኑ ዘመን ደረስነ። ቆቡን ያውልቁት አባዬ አትሉ ቀሚሱን ያኑሩት በሉ እንግዲህ አትሉ። እንዴት ቆብ ቆብ ለብሶ ይዘፍናል ነው የምትሉት አይደል? እንዴት ሰው ክርስቶስን ለብሶ ይዘፍናል እንዴት ክርስቶስን ለብሶ ይደነክራል፣ ይጨፍራል፣ ይሰክራል። እንዴት ክርስቶስን የለበሰ ሰው በጢስ ይታጠናል፣ ሲጋራ ጋር ያጤሳል። እንዴት ቅጠል ይበላል እንደ ፍየል። እንደውም የኔታ ሲናገሩ ነበር አዲስ አበባ ጉባኤ የዛሬ ሶስት ዓመት ተጋብዘው እያስተማሩ የኔታ ሊቀ ሊቃውንት ሲሉ ነበር ወደዚያ ወደ ደብረ ታቦር በኩል ጉዞ ለጉባኤ እየሄዱ ለካ መንገድ የጫት አዝመር አይተዋል እና የሚወስዳቸውን መኪና አውርደው እሳቸው ነው ሲናገሩ የሰማኋቸው። እስኪያወርደኝና አህዮቹ ይህንን ቅጠል ይበሉት እንደሆነ እናያቸው ብለው ወርደው ሲያዩ አህያ ጫት አትበላም። እሳቸው ነው ሲናገሩ የሰማኋቸው። አህያ ሄዱ ጫት አትበላም፣ ቅጠል በፍጹም አትንቀውም። እና በዚህ ዘመን ሰው ከአህያ ባሰ ብለው ተናግረዋል። ሰው ከአህያ ብሷል፣ በእውነቱ ማለት ነው። ክርስቶስን የለበሰ ሰው አይጣላም፣ አይሳደብም። ሰው ክርስቶስን ለብሶ አያመነዝርም። ክርስቶስን የለበሰ ሰው ቂም የለውም። የዋህ ነው ክርስቶስ። ትሁት ነው ክርስቶስ። የዋህ ነው፣ ደግ ነው መድኃኒያለም ዘያጸንን ክሳዶ ለሚያርዱት ለሚያወራርዱት፣ ራሱን ዘንበል ያደረገ መልካም በግ፣ መልካም እረኛ ነው። ይህ ነው ክርስቶሳዊነት ማለት ማለት ትሁት ነው፣ ፍጹም የዋህ ነው። የልቤ የዋህ ስማአነ ትሁት ወየዋህ በውስተ ልቤ እኔ በልቤ ትሁት ነኝ የዋህ ነኝ ብሎ እንድትነገር ከቃሉ ጋር ናቸው። ስለዚህ የልደቱ ልደቱ ሲወለድ ርቃኑን በመወለዱ ከበረት በመወለዱ ሰማይና ምድርን አስታርቋል። ሰማይና ምድርን ሰማይ ኮነ ዓለም ወኮነ ሰማይ ዓለም ዓለም ሰማይ ኮነ ዓለም ሰማይ ሆነ ሰማይ ዓለም ሆነ አምላክ ሰው ሆነ ሰው አምላክ ሆነ። ቤተልሔም ጽርሐ አርያምን ሆነች ጽርሐ አርያም ቤተልሔምን ሆነች። ለዘወለዶ አብ በምስጢር ዘይት ረከብ ወለደቶ ቅድስ ድንግል በምስጢር ዘይት ረከብ። አብ በማይመረመር ምስጢር የወለደውን እመቤታችን በማይመረመር ምስጢር ወለደችው ወስባትኒ በውስተ ሰማይ ኮነ በዲህ በምድር በሰማይ ያለ ምስጋና በምድር ተደረገ ቀድሞ ቁጥራችን ካጋንንት ጋር ነበር ዛሬ ከመላእክት ጋር ለማመስገን በቃን መቼ የልደቱ ቀን የልደቱ ቀን የመዳን ቀናችን ነው ሰው አለ ወኮነ ተውኔተ ለአጋንንት ይላል ዮሐንስ አፈወርቅ በሃይማኖት አበው ስናገር የሰው ክብሩ እንዴት ሆነ ነበር ብትለኝ አመድና ትቢያ ነበር የአጋንንት መጫወቻ ነበር አሁን ግን ምን ያህል ከፍ ከፍ እንዳደረገው ተመልከት በደመና ላይ አልወሰነው በአየራት ላይ በህዋ ላይ አልወሰነው በጠፈር አልወሰነው ከፍ አድርጎ በመንበሩ አስቀመጠው ይህ የተቀመጠ የተደረገው መቼ ነው ልደት ልደቱ ክብራችን ነው አጋንንት እየቀጠቀጡ በእግራቸው እየረገጡ ይጫወቱብን የነበሩት ከመላይት ጋር የመላይት ምስጋና ተገልጦልን ለማመስገን ስለበቃን ልደቱ የመዳን ቀናችን ነው በበረከተ ልደቱ እግዚአብሔር ይባርከን አንዱ የመዳን ቀን ምንድን ነው እ የማን ልደት የመድኃኒተ ዓለም ልደት በስቅለተ ሞቱ ደግሞ ምን ሆነ እኛን ከእግዚአብሔር ከራሱ ጋር አስታረቀ የተወለደልን ቀን ይህ ሆነ የሞተልን ቀን ከራሱ ጋር አስታረቀ ሰማይና ምድር ታርቁ አሉ፣ አባታችን አይደል? የውልደቱ ቀን በሞቱ ደግሞ ከፊታ ለፊታችን እያያዝን ካለኑ ቀን ጀምሮ ደግሞ በሞቱ በስቅለተ ሞቱ ክርስቶስ ከራሱ ጋር አስታረቀ ይላሉ። እኛን እኮ ማይረዱን ሰዎች አሉ አይደል? ለምሳሌ ነግረናቸው ችግራችንን፣ ለምሳሌ እንደ ራበን ነግረናቸው። ለጠገበ ሰው ረሃባችሁን ብትነግሩት የሚረዳችሁ ይመስላችኋል? በምንስ ልክ ነው የሚረዳችሁ? በእውነት ለራበው ሰው መራባችሁን ስትነግሩት የሚረዳበት ልክ፣ እያንዳንዷን እንቅስቃሴ፣ የደከመበትን፣ እንደው የሚተነፍሰውን ስትንፋሱን እንኳን በምን ያህል አስገብቶ ሊያስወጣው እንደከበደው ጭምር እንደሚረዳችሁ ይሰማኛል ታዲያ ግን እስኪ ይችን እንስማት እንደው አንዳንድ ነገሮች ያለ ክርስቶስ ሰው የማያውቅልን ችግሮች አሉ። ለሰው ስንነግረው ከመተቸት በቀር መልስ የማይሰጣቸው እግዚአብሔር ብቻ የሚመልሳቸው ጥያቄዎች አሉ። እግዚአብሔር የሚረዳ ወዳጅ፣ እውነተኛ ወዳጅ ክርስቶስ ማለት ነው። ወንድም እህት፣ እናት፣ አባት፣ ወዳጅ ነው እሱ እድ እሳት ከአንደበቱ የሚወጣ ደግሞ የባሕር በአምላክነቱ ጌታችን ነው፣ በቸርነቱ አባታችን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉ ነገራችን ነው። ሁሉ ነገራችን ነው። ሁሉ ክርስቶስ ለሚያይ ብርሃኑ ነው። ለሚሄድ እግሩ ነው። ለሚበላ ምግቡ ነው። ለሚጠጣ መጠጥ ነው። ለተራቆተ ልብሱ ነው። ለታመመ ጤናው ነው። ለብቸኛ ዘመድ ነው። ክርስቶስ ቤት ለሌለው ቤት ነው። እሱ ለቅዱሳኑ ብቻ ያደረገ የታሪክ አምላክ አይደለም። ክርስቶስ የዛሬ የአሁን አምላክ ነው። አሁንም የሚያደርግ ነው። አሁንም የሚሰራ ነው። ለማንም ሰው ነው የሚያስበው፣ እየመረጠ የሚያስብ እንዳይመስላችሁ የማይናወጽ ኑሮ መኖር የሚችል ሰው የለም። በተቀመጥክበት ወንበር አትዘልቅም። በተኛህበት አልጋ አትቀጥልም። እኔም ቢሆን በለበስኩት ካባ እንደምቀጥል አላውቅም። ይህን ካባ አውልቆ የሚገርፈኝ ሰውም ሊመጣ ይችላል። በእውነት እግዚአብሔር እውነተኛ እውነተኛ አምላክ ነው። እውነተኛ ወዳጅ ነው። እውነተኛ ጠባቂ ነው። ለዚህ እግዚአብሔር የተመሰገነ ይሁን። እንዲህ ያሉ ቃላቶችን የሚያጽናኑ አንደበቶችን ለእኛ እንዲደርሰን የሚያደርግም እግዚአብሔር ነው። ስለዚህ ልናመሰግንበት ይገባል ለማለት ወዳለሁኝ። እንግዲህ በዚህ ዕለት በዛሬው ቀን ተዘጋጅተው ወደ እናንተ የቀረቡት መርሃ ግብሮች እነዚህ ይመስሉ ነበረ። በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋህዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም ቆይቻ